ሌብነቱ ግን ሀምሳ ፐርሰንት ያለው እናንተ ጋር ነው። በትንሹ ሀምሳ ፐርሰንት ሀብታም መሆናችሁን ለማሳየት በር ቀጠሮ እንዲከፈትላችሁ ስለምትፈልጉ ገና ሌብነት ያልተለማመዱ ወጣቶችን ሳይቀር የምታለማመዱ ግን እናንተ ናችሁ። ይህን መካድ አይቻልም። እናንተ ካልሰጣችሁ፣ አሁን ለምሳሌ ገቢ ላይ በገቢዎች ብቻ ሳይሆን በእኔ ኦፊስ የሚመራ ስትሪንግ ኮሚቴ አለ፣ ብዙ ሚኒስትሮች ያሉበት ስል ካለ እስቲ እውነት ከልባችሁ ከሆነ ፒቲ ኮራፕሽን ስትጠየቁ ደውሉልንና፣ አስር ሰው እጅ ከፍንጅ የሚያዝና ታያላችሁ፣ ሰዎቹ ስራ ሲሰሩ። ከዛ በኋላ የሚያስቸግራችሁ ሚኒስትር ካለ እስቲ አንድ ሰው ማስረጃ ይሰጠኝና አንድ ሳምንት አላቆየውም። አምጡ ግን ማስረጃው። ማስረጃ ማስረጃ በሌለበት ግማሹ በዘር ግማሹ በሃይማኖት ግማሹ በሰፈር ሰው ለማጥላላት የሚያደርገው ነገር ደግሞ ለውሳኔ ጠቃሚ አይደለም። ካገዛችሁን ከተጋገዘን በእርግጠኝነት ብዙውን እንቀነሳለን። አትስጡ፣ አቃሉ ያስቸግራችኋል። ስራ ቀድማችሁ ጠቁሙ፣ አብረን ያዛቸው። አስር ሰው ከያዝ እየፈራ ይሄዳል ማለት ነው። ጥንቃቄ የጨመረ ይሄዳል። እናንተ ሳትጠቁሙ እየሰጣችሁ እያመቻቻችሁ፣ እኛን ደግሞ ሌሎቹን ለዩ ካላችሁ ብቻችን አንችልም።